እኔ ምለው እነዚህ ሰዎች ጠፉ፣ በሰላም ነው ወይ እና ስጠይቅ አይ የጽናት እናት ወይም ደግሞ የፍቅሩ እህት ሳትሞት እንዳልቀረችና ለቅሶ ላይ እንደሆኑ የሚናገሩም አሉ። ነገር ግን መሞት የለባትም እቺ፣ የሰውም ሆነ የምን እዝነት የሌላት ትዝታ እንደዚህ አታደርገውም። ካደረገችው ግን እሷ ትንሽም መቆየት የለባትም። ፍቅሩ ደግሞ እሱ ያው ባል አይደል እሱ ባል ነው። እሱ ደግሞ ሞተችው ደግሞ እህቱ ነች። እንግዲህ እህቱን ገድላ ከእሷ ጋር የሚኖር ከሆነ ይሄ አግባብ አይደለም። ግን መሞት የለባትም። እኔ ብቻ ሳይሆን ብዙዎቹ እዛ የራሳቸው ዋና እንትናቸው ገብቶ እራሱ መሞት የለባትም። ለምንድን ነው ምትሞት? እሷ ከሞተች በቃ ነገረ ስራችሁ ስራችሁ ሁሉም እንደተበላሸ ነው። እኛን ማየት አንችልም፣ አናይም እያሉ ነው። እና የምር ሲጠፉ ደግሞ እንትናልኩ የሆን ነገርኳቸውን የነሱ ጋር ቁጥር የለኝም ልደውል፣ ሌሎች ጋር ችግር የለውም ደውላለው። ትንሽ ሲጠፉ ማለት ነው እነሱ ግሞ ቁጥራቸው የለኝም ስ እያስፈላለኩ ነው። እና የምር መሞት የለባትም ነው እውነቱ። ወደ ሀቁ ስንመጣ ማለት ነው። እሷ ከሞተች ያው ስራውም ማለት የሆነ እንትኑም ሳይል ለይ ነው የሚያውቀው ገብታቸው ያለ ዋና የመጡበት አንዳንዴ እንደዚህ ሆኖ ሲመጡ ትምህርት ምናምን አለው ተንኮረኛው ሊኖር ጥሩ ሰዎችን ሊሞቱ ወይም ደግሞ ሊገደሉ አይደለም እና እስከ መጨረሻው ጥግ ድረስ መሄድ አለባቸው። እንደዚህ መሞት ያለባትም እንደ መሞት ያለበት ዝታ ነች፣ እንደ ለማስተማርም ወይ ደግሞ እንደ ትምህርትም ከሆነ ማለት ነው። በነገራችን ላይ በአሁኑ ሰዓት ያው ተንኮለኛ ሰው እየበረከቱ ጥሩ ጥሩ ሰዎችን እየጠፉ ነው አለው። እንደዛ ልታደርጉት ካልፈለጋችሁ ቀጥታ መጥፋትም አለባት እች ሴት እየሆነች እንጂ የጽናት እናት አይደለችም ማለት ነው። እንደዛ ከሆነ ምኑን ሰራችሁ? ስለዚህ መያታችን እኛ የምናቆማለን። ጀመራችሁትን እስከ መጨረሻ ድረስ ትዕግስተኛው ማነው? መታገስ ዋጋ አለው የሚባለው አለ አይደል? አሁን እንደዛ የተጎዱ ሰዎችን መጨረሻቸው ሲድኑ፣ ከህመማቸው ሲያገግሙ፣ ወደ ነበሩበት ሲመለሱ፣ እንደዛ ነው ማሳየት አለባችሁ። አንድ ሰው ተጎድቶ እዛውን ቆስሎ እዛውም እርር ብሎ እዛውም እንዲቀር አይደለም። ይሄን ለማስተላለፍ ከፈለጋችሁ በጣም ተሳስታችኋለን። አንሰማችሁ ማለት ነው። ስለዚህ ይሄ እንደዚህ አይነት የምታስተላልፉ ሰዎች አንድም ሰው ለማስተማር ነው። ስለዚህ እስከ ማስተማር እስከመጣችሁ ድረስ ተንኮል ተንኮሉ ብቻ እኛ ጋር ለቃችሁ እንደገና ስትረስ እኛ ጋር አድርጋችሁ ከዛ ከተንኮሉኛችሁ ጋር ልንከታተላቸው አንችልም። ስለዚህ እነዚህ የተገፉ ሰዎች አሁን የጽናትና ተገፍታለች። ያው እስካሁን የመገፋቷ ብዛት በቃ ሞታለች ተብሎ ነው የተረሳችሁ። ጽናትም እናትዋ እንደ ሞተች ነው የምታውቀው ማለት ነው። ሶ ይሄን ጥሩ አይደለም። ና እስከ መጨረሻው መሄድ አለበት። ይሄን እንትኑ ምንድነው? ይሄ መንበረች የጽናት እናት ከሞተች እንትን ያደረጋችሁ ሰው ወይም ዳይሬክተራችሁ ወይም ደግሞ የበላያቸው ያለው እያ ጥሩ አይደለም። እንደዚም በዚህ መልኩ መጠናቀቅ የለበትም ማለት፣ ስራችሁ ባይጠናቀቅም የጽናት እናት መሞት የለባትም እንደዛ ከሞተች ኖ አግባብ አደለም፣ ፌርም አደለም። የሚያስተንም ነገር አይኖረውም ማለት ነው። አንድ ሰው ተበድሎ በዛው ከተበደለበትን በዛው መጥፋቱ እንትን አደለም። እና በዳዮች ነው መጥፋት ያለባችሁ እንጂ ተበዳይ አደለም። ስለዚህ የምታስተላልፉት ነገር እኛም አናስተላልፍም፣ እኛም አናይም፣ አንሰማም። እንደዚህ ተንኮል ተንኮል ነገር መች ጠፋን ሲጀመር ሀገራችን በአብዛኛው በሚባል ደረጃ በእንደዚህ አይነት ናቸው። ምክንያቱም ጥሩ ጥሩ ሰዎችን እየቀጠፉ መጥፎ መጥፎዎችን አሉ። ህግ ምንም የሌለ ምንም የማይላቸው እስር ቤት ገብተው ሳምንት ሁለት ቀን ሶስት ቀን ታስረው የሚወጡ ስለዚህ፣ እናንተም ደግሞ የእነሱን ልጅ ትደግቡልን ከሆነ እኛ አንፈልግም ማለት ነው። ስለዚህ ሁሉም ሰው እየተቋወመ ነው። ጽናት መሞት የለባትም እያለ ነው። ስለዚህ ከሞተች ምንዳው መልሷት ማለት ነው። እንደገና መልሷት። ከየት ነው የምንመልሰው? የሚልም አይጠፋም። ግድ የላቸውም። መልሷት። አሁን እንድትመለስ እንፈልጋለን እና እንጠብቃለን። ቁጥራቸው ካገኘው ደውላለሆኝ። እንዳልኳችሁም እንዳልኳችሁ መሞት የለባትም ነው የምለው። ከሞተች ምኑን አስተላለፋችሁ? ምንም አስተማራችሁ? ምንስ መልእክት አስተላለፋችሁ ነው የሚባለው። አሁን በእናንተ እንትን ከሆነ እንደዚህ እንደ ሞተች ከሆነ እንደዚህ አይነት አዲስ አይደለም። ኖርማል ሪል የኢትዮጵያ ህዝብ ያለበት ነው። አንዳንድ አካባቢዎች ተፈናቅለው ራሳቸው ተጎድተው ተመተው ቆስለው እዛው። ስለዚህ አሁን እና ከሱ ምን አገኛኝ ሽሉት ነው ትችላላችሁ። በቃ እንደዛ በደል በደል ከበደል የማይጸዱ ከሆነ ያው ያው ነው ማለት ነው። በዳዮች እየኖሩ ተበዳዮችን እናንተም ከዛ እናስተናንሳቸው እና ብዙ መከራ ስቃይ የደረሰባት እነች ጽናት እናት። ስለዚህ መሞት የለባትም እንደዛ ምታሳዩን ካራክተር ከሆነ ይቅርብን ለማለት ያህል ነው ውስጥ ለማንኛውም ኑና ስትመጡ እናወራለን። ያላችሁበት ሰላማችሁ ይብዛ። ላይክ እያደረጋችሁ ባይ ባይ ባይ።